ለሰው ትምሷ እ ደግሞ እንደዚህም ተጀመረ? እንደ አይ ዘመን እንደ ባሻዬ፣ ይሄንን ከዘመን ጋር ምን አገናኝ? ከጥንት ጀምሮ ስም ሲወጣ የምናውቀው በቦታ በሁኔታዎች በገጠመኝ ላይ ተንተርሶ ነው እንጂ እንደዚህ ስም ሲወጣ አይተናለቅም። አልገባኝም። ለሙሽሪት በሰርጓለት ማታ የዳቦ ስም ሲወጣላት ነው የማውቀው። ባሽ፣ እስኪ እንደው ስለ ጥብሷና ስለ አጠባበሷ አጠር ያለ ማብራሪያ እንዳደርግ ቢፈቀድልኝ። አረ፣ ተፈቅዷል። እስከተፈቀደ ልቀጥል። ጥብሱ ሲመጣ መጀመሪያ ስጋው ይመረጣ። ቀይ ረስም ያለውን ሽንጥ ስጋር፣ ለስለስ ያለው ይመረጥና እሱ ብቶ መክተፊያው ላይ ይደረጋል። ሸርከፍ እንደገዳደ ሲያቅድም ሸ ሸ ይደረግና ኮረቱ ቁዎች ይደረጋል። ከዛ ደግሞ ነጭ ስጋ ማጣበሻ እንዲሆን ጣል ጣል ሲደረግ መጥበሻው ምን ይሆናል? ይደረጋል። ድምፁ ሲያብር፣ መልኩ ሲያብር ከዛ ይሽከረከራል። እሱ ይጠበሳል፣ ይጠበሳል። ሲሆን ምን ይደረጋል? ሽንኩርት ማጣበሻው ደግሞ ይመጣል። ገርደፍ ገርደፍ፣ ገርደፍ ይደረግና ፍስ ተደርጎ ተን ይደረጋል ቃሪያው ማለት እነዚህ አንድ ላይ የተሰበሰቡ ሐምራዊ ቀለም ያላቸው ምግቦች አንድ ላይ በማማስያው ከብለል ከብለል እናረገዋለን። ያኔ ብሎ እንዲህ ጎረቤት ምን እንደናት ልጭ ልጭ ሲተን ወደ አፍንጫ ሲመጣ ሽታው አላልባሻዬ ያኔ ቁርጣችንን ብድግ እናደርግና ጨው ትስ ይለን። ጨውን በዚህ በተን ቢሟሟ ባይሟሟ፣ ነከር አድርገን ጠቅለል ጠቅለል ጠቅለል አድርገን ብድግ ስናደርገው ቅባቱ፣ ወዙ ጠብ ጠብ ጠብ ይላል። በዚህ ይወርዳ። ከዛ እንደዚህ ብድግ አድርገን ልንጎርስ ስንል ምን ትዝ ይለናል? ባሻዬ፣ አዋዜ ባሻዬ። ቁጭ ቁጭ፣ ምን ያለው ነው ባ ምንም ነገር በሌለበት ቦታ እኮ አሁን ሁሉ እዚች ጋር የቀረበ አስመስሎ እኮ ነው ያቀረበው። እዚህ ሲ ዘአሹ ይሄ ነው አሹ። ምንም ነገር ቢኖርም ባይኖርም እንዳለና እንደነበረ አድርጎ አመሳጥሮ አመሰቃጥሮ እንደ ጥብሷና እንደ አጠባበሷ ክሽን አድርጎ አቅርቦ እንደዚህ ማስባል ነው። ይብላኝላት አንተ ለወለደች እናት። ምኑ እሳት ነው እባክህ? ይህ በዚህ በቅዝቃዜ እሳት ምን አመጣው? እሳት ነዋ የጥብሱ እሳት። ዘሩ እንዴት ችሎ ኖረ አባቤ? አባቴ የኔ አባት ደግሞ እንዴት ሆኖ ነው? አንተ የዘሩ ልጅም ዘሩ የይበቃል የይርስቴ የበዛበህ አባት ነው። እነ ማፊስ እነ እንዳልክስ እኛስ ሁላችንም እንደዘረጌ ልጆች አይነጣጥሉን እንጂ ምንድን ነው መነጣጠል። ትልቅ ሰው ላይ ይሄ አይገም ማፊና ዳልክ ይሁን። አንተ ቤት ቤት መተለው ደግሞ አሱን አባቴ የምትለው የተወለድክ በዘሩ መካከል ምን ልዩነት አለ? መወለድ ቋንቋ ነው ማስተዋል ቻለ። በድፋባቸውና በዘሩ መካከል ምን ልዩነት አለ? ምንም አትምጣ እንዳትኝ መጣለሻለሁ። ይሄ እኮ ቲያትር ነው፣ ጥበብ ተንፎልፎላብኝ እኮ። ልምምድን እየሰራውኝ እኮ ነው

መጀመሪያውኑ ይሄ ስም ከዚህ ቤት መውጣት አለበት። መሀላችን ላይ እንዳይነሳ ስብሰባ አድርጌ አስወስናለሁ። ያልሺው አንቺ ብለሽ አንቺ ታበላሽዋለሽ ነገ። ወይ ካልሆነ እኔ ዳቦውንም ኬኩንም ለስላሳውንም ፈንድሻውንም ሁሉንም ነገር በገዛ ወጪ ላዘጋጅና ስሜን ቀይሩልኝ አይደል? ልጅ ያለው ማን ነው የሚባለው? ድፋባቸው። ማን ብሎ የሚጠራኝ ማን ብሎ የሚጠራኝ አላችሁ? ፓፒ ገና እግሬ ወደ በር ውጥቶት ሲል ፓፒ ስ ፓፒ መልሱት፣ ፓፒ የት ሄደ፣ ፓፒ ብላ፣ ፓፒ ጠጣ፣ ፓፒ ተነሳ፣ ፓፒ ተኛ፣ ናለ ነው ፓፒ ፓፒ ፓፒ ፓፒ ነው የሚለው። አይቻልም፣ አይቻልም። እሷ ምን ቤት ናትና ነው የሰው ስያሜ አንስታ የምታፈርስ? አይቻልም። አይ ባሻ፣ ይሄ ኮነ ይበቃል። ሲቀልዱ ያወጡለት ስም ነው እንጂ ማንም የሰጠው ስያሜ ማንም ያውጣለት ማን የሚመጥ ነው ስም ነው አይቀ

ዘሮ አደራ ብሎኛል። አደራ ደግሞ ከሰማይ የከበደ ትልቅ ነገር ነው። አባቢ ምንድን ነው አደራ ያለት? አተ አባቢ አትበል እሷንም። ማሙ ወስላት አሁን ቀና ጉዱሽ ፈላ። አንተ አልገባኝም። አቶ ባልተምራል፣ ምንድን ነው ችግሩ? አዛሎ ደግሞ ምንም እንደማያውቅ ሰው ምንድን ነው ችግሩ ትላለሽ? አዛሎ ምንድን ነው ችግሩ? አንድ ቀላ ያለ ወጣት መልከ መልካም ጸጉሩ ጨፈር ያለ በቀደም ዕለት እዚህ ቤት ሲገባ ሲወጣ ሲገባ አየሁትና ቀጥታ ወደ እድሩ ግምጃ ቤት ሂጄ መዝገቡን ፈንቅዬ ማውጣት አሹ ብለሽ የሚል የቤተሰብ አባል የሆነ ሰው ፈለገ ማጣት ምናልባት ከአዘዝሮች ውስጥ አይታችሁታል? እነዚህ ጭልፋ፣ ኩባያ፣ ድስት ምናምን አካባቢ እናንተ ምን አስጨንቋችሁ? አደራ አደራ አደራ አደራ ከሰማይ ይከብዳል አላለሽ እዛ መዝገቡ ላሳጣው ከዛ በኋላ ወዲያውኑ ስልኬ ጭራት ልም መሰላችሁ። ወጣ አድርጌ ሳይሆን ዘሩ ነው ለካ። አባቤ እንዴት ነው ጤናው? ደህና ነው። ዝም በላት ማይረባ ወሬ አይደለም እንደምናውረ። እሺ፣ ደወለ ዛ ዘርዬ፣ የአሜሪካ እድል፣ እንዴት ነህ አልኩት። እኔ የእጅ ባላየው አንዳንድ ነገሮችን እንድናስተካክል ይረዳናል። ንገረኝ እባክህ አልኩት። ታዲያ አባቢ የአሜሪካ እድር እንዴት ነው? አለ እንደው በሞት ያቶ አንተ ያምራል። ዘርይ ምን አሉት? አንተ ያምራል እዚህ ሀገር እድር ማህበር፣ እቁብ የሚባል ነገር የለም እንኳን እንዳሻ ልትሰበሰብና ልታወራ ቀርቶ ጎረቤትንም በዓመት አንድ ቀን ነው የምታገኘው አለኝ። ስለዚህ ባንዴ አንዳንድ ጠቃሚና አብሮ የመኖር ልምዶቻችንን ጠበቅ አድርገው ያዘ ዋሌ እኔም ጠበቅ አድርጌ ሲይዘው ይሄ ፀጉረ ልውጥ ሰው እዚህ ቤት እግር ሲያበዛ የውት እንአቶ ባንቲ ያምራል ይቅርታ፣ በማዕረግ ስሙ ልጥራውት፣ የድሩ ዳኛ አቶ ባንቲ ያምራል አባቢ፣ አንዳንድ የሚጠቅሙ ነገሮችን ጠበቅ አርጉ አርገው ያዙ ያሉትና ይሄ ከውካዋ እዚህ ግቢ ሲመላለስ ጠበቅ አርጎ ማየት ምን አገናኛል? ሌላ ጠበቃ አርጎ ከመያት ከማየት አይደለም እንዴ? ጠበቃ አርጎ የሚያዘው ዘርዬ፣ ስርዓትን፣ ወግን፣ ደንብን ባህላችንን ጠበቅ አርጎ መያዝ ያስፈልጋል ሲል እስከ ዛሬ ሲጠቅሙን ነበር። ለወደፊቱም ለብዙ ጊዜ ሊጠቅሙን ይችላሉ አባባሉ። ስለዚህ እርሶ ደግሞ ከዚህ ተነስተው ጠበቅ አድርገው ሲያዩ እዚህ ቤት አሹብልሹን ሲገባና ሲወጣ ተመለከቱት ማለት ነው። ሀፒ ማለቷ ነው። ያም ሆነ ይህ ግን ይሄ ሁሉ ነገር የተፈጠረው እናንተ እኔን አጥብቃችሁ በማየታችሁ ነው። ስለዚህ አትዊ አትዊ አንተ አትዊኝ ስላልክ ላላየው ነው። አደራ እኮ ነው። ማየት ጦር ሆኖ ሊወጋ ይሸቀሽቅሃል እንጂ አይሃል እኛ ደህና ነን ዘርዬ። አሁን እነ አቶ ባንቲ ያምራል ባሻ አሹማለሁ ሁላችንም እያለ እ አሁን ልታናግረው ፈለግ አሹን እሺ፣ ሰጣለሁ አባቢ አባቢ ነው ደውለህ አሹን አነጋግሩኝ አለ አባቢ ነው። ምንም ማድረግ አልችልም። ሄሎ አባቢዬ፣ አዎ፣ አባቢ እኔም ናፍቀኛል አባቢ ነው ይብዬ አሹ ካናገረው በኋላ ታወራዋለህ። ኧረ ማሚ እኔ ቅድም ደውሎልኝ አግኝቼዋለሁ። እሺ እንደት ነህልኝ? አዎ አዎ አባብዬ እ ይቅርታ ባሻ አሹን አናግሮት ስለማያውቅ ነው። እኔንስ መቼ አግኝቶኛል? ያቃር አርባ አርባ እንዴ ምን በወጣህ እናንተ በሰው ሀገር ትጨነቃለህ። ስለ እኛ አታስብ። አይዞህ እኔ ይኸው ቤቱን ቀጥ አድርጌ ይዤ እየጠበኩህ ነው አባብዬ የሚያባት እ መቼም እኮ የጦጣ ብልጠት ብታወት ት በለጅ ዛፍ ላይ ወጣች አያንበሶ ሲመጣ አያንበሶ አሞኘሁ አጤልሁ ከአምበሳ ሁልበት የጦጣ ብልጠት ይሻላል አለችኝ። ወደ አብዬ ተረቱ ጥሩ ነው። ግን ከአንበሳ ጉልበት እንዴት ብልጠት ይሻላል ብለው ይህንን ይነግሩ ነው? አንበሳ ጉልበተኛ ቢሆንም እኮ ጉልበቱ ከሌላ ጉልበተኛ አድነውም፣ መላ ያለው ዘዴ ያለው ተጉልበተኛ ሁሉ ይበልጣል። ከጉልበት ብልጠት፣ ከድፍረት እውቀት ይበልጣል ነው አባባሉ። ልክ እንደሱ ቢነሆልል ምን ዋጋ አለው አብዬ? እርገጤ ሀሳቦት ገብቶኛል። እኔን እንደ ጉልበተኛ አንበሳ ደግሞ ጅል እሷን እንደ ብልሃተኛ ጥበበኛ መለኛ አድርገው እንዲያስቡ ማንፈቀደሉ እንዴ? በዚህ ደግሞ ለአመለካከትና ሀሳብ ፈቃድ ያስፈልጉን? አንቺ ዝም በይ፣ ገና ለገና ብልሃተኛ፣ ጥበበኛ፣ መለኛ ተብያለሁ ብለሽ ነገር አትፈልጊ። እዛው ጥበብሽ ለራስሽ ለብቻሽ። እሺ ለምን ለራሴ ብቻ፣ ለአንተስ ሼር ባረግ ምን አለበት ወንድሜ አይደለም እን ኧረ ምን በወጣሽ ደግሞ እሱን ይዘሽ ስትንጓፈፊ ደግሞ እሱን እ ምን አጉት ሸር ሸር ብትይ ነዋ አንቺ ለራሴ ልጄ ለብዙ የምትተርፊ ዘሩን ራሱን ቁጭ እኮ ሰውዬ፣ ምን አይነት ነገር ነው የሚናገሩት? እንዴት ነው ከኔና ከእሱ አባቢ ነው የሚመስለው? ማን ነው? ምን ይላል ዘሩ? አስረኛ ክፍሎ አሰይ። እኔ እኮ ዝም ብዬ ሳይሆን እናቱ ብረት ምናምን አራስ ቤት ሳያስቀምጡለት ራስ ጌው ላይ ጥሎት ሄደው ነበረ።

ትልቅ ሰው ብሉሽ ይላል። ይሄ ይቶ ታቦት አስረኛ ክፍል የወደቀና ስንቆ ያለቀ ሰው አንድ ነው ይል ነበር። ማን ነው ወዳጄ? ይሄ አልበርት አንስታይን እንዴ? አልበርት አንስታይን እኮ የሂሳብ ሊቅ የብዙ ቴዎሪዎች ባለቤት ነው እንጂ የተረት አባት አለ የራሱ ሐሳብ ታውቃለህ። ጎሽርስቴ አሁን ግን እውነቱን ተናገርሽ። ያጀልኝ እንግዲህ ቅመሟ ቅመሟ እውነትም ቅመሟ። የሂሳብ ሹም ነበር አልሺ? እንዳባቢ ማለት ነው። ትምህርቱን ገልበጥበጥ እያደረጉ ያደረጉ ስለሚያስተምሩን እኮ ነው። እኔ ማን ነው ትልቅ ሰው? ትልቁ ችግራቹ ትልቅ የምትሉት ነገር ነው። እንጫውትበት እንጂ አሁንስ ያባቢ አደራ ስላለብኝ አሹ ማለት ጥብሱ ፍቅሩ ማለት ለዚህ ቤት ቢጠፋህ አምጥቼ ቁጭ እህ ቢጠፋህ አምጥቼ ቁጭ የማደርግ ሰው ነኝ ለዚህ ቤት እንደ ምንም እንደ የለውም አንተ እራስህ እዚሁ ቤት ሆነህ ብትጠፋፉና ሀገር ቢታመስ እኔ አይደለሁ እንደ በመናበ ከች ብዬ ይዤ ቤተሰቡን ያሳረፍኩት የምን አደራ ነው አጎቴ በአጠቃላይ እኔ ማለት ይሄ ቤተሰብ ሀገርህን እወቅ በሚል ሰበብ ሲጓዝ እንኳን ቀድሜ ደርሼ ሁሉን ነገር አመቻችቼ የምጠብቀው ይሄ ቤተሰብ አደጋ ሲደርስበት የሚደወለው እኔ ጋ፣ ደስታ ሲፈጠር የሚደወለው እኔ ጋ። እኔ ማለት ውለታዬን ቅርጥፍ ተደርጌ የተበላው ሰው ነኝ እንጂ በእያንዳንዱ ሰው መታወቂያ ላይ የአደጋ ጊዜ ተጠሪ አሸናፊ ድፋባቸው ተብሎ ሊጻፍልኝ የሚገባ ሰው ነው። በዚህ አንተሽ ምን አለ እንኳን በመጠን ብታረጋ፣ አንቺ እንደምታድርገው ነው እርሱ። አጎቴ የምን ውከት ነው? እከ ይሄን ሰው ያሶጣው በራሳቸው ጊዜ የመጡልኝን አሶጥቼ እምናስን ሞኝ አደረክኝ። ያገሬ ሰው አጎት የሚባል አይዞት ጋሸ፣ እስኪመጡ ድረስ ውጡ የሚሎት ማንም የለም። እዴ፣ ጅላፖ ስጋ ቁጣሪ ብሎት አሉ። አብይን እኮ አይደለም አሹን እኮ ነው ያለ። አሹን እኮ አሹን፣ ውጣ እንዴ ተቀልዱ፣ አለ አያ። አይደለም አሹ ብልሹ ብልሽት ሽት ቢልም ተዚህ ውጣ የሚለው ማንም ሰው የለም። አብጅ ይሙት እንዴ፣ በአባቱ ይምላል እንዴ? እና ብናት ይልማል ምን ይላል ይሄ? ወንድ ልጅ እኮ ነኝ። አበጀ ስሙ ቫይረስም የጀግና ስም እኮ ነው። ለፉከራም ብቻ ሳይሆን ደግሞ ለዋስትና የሚበቃ ሀገር ያወቀው ፀሐይ የሞቀው። አንተ ምን አይነት ሰው ነው? ሞራ አለ ሰውነት ያለኝ፣ ሞራ አለ ጉንጫ አለኝ። ቀይ ወንዶች ቁና

እናቴ ቆይኔ ግን ማን ነኝ? ምንድን ነኝ? የት ነው ያለሁት? ምን እያደረኩ ያለው ሰው ነኝ? ይበቃልን የሚያህል ግጅብ ሰው ነው። በኔ አንደበት በተራዋ አንደበት የሚጠራው መጠራት ነበረበት የለበት? ይበቃል ምንማ ማፍ አምን ወሻሽ ስለ ይበቃል፣ እውቀት እኮ አገር ብሎ የመሰከረለት ህዝብ የተነጋገረበት ቲንኪንግ ነው ያለው። ይበቃል ተብሎ ያበቃለት ሳይንቲስት ስለመባል ምን ያስው ይበቃል እኮ ጭንቅላቱን አልተጠቀምበትም እንጂ ሳይንቲስት ሁሉ የሚያንሰው ሰው አነስታይንን ሲያየው ይበቃል እንዴት ነው እንዲህ ብሎ እኮ ሌላ ሴለ አለኝ ሌላም አለኝ ኢንጂኒየር ኢንጂነሪንግ ን እኮ ኩልሽም አድርጎ ከሽከሽከሽ እስኪል ድረስ የበላ ሰው ነው አለ ይበቃል በሜዳሊያ እንደተሸለመ ሜዳሊያ እንደተጠለቀለ ታውቂያለሽ አታውቂ ይበቃል እኮ በየአዝማሪ ቤቱ ይበቃል ይበቃል ናይበሮ ይበቃል እየተባለ የሚነገር ነ ሰንቆ ማይነ ቆንጆ ሙች ጎበዝ በሚለው ተራ አማርኛ ይበቃልን አማርኛ እኮ እንደውም አቅም የለውም የሚባለው ስለ ይበቃል ለመግለጽ ሲያንሰው። ወደፊት እንግዲህ በፍሬንች በኢታሊሽ በዲሽና በስዊድሽ እንፈልጋለን እንጂ ይበቃልን አማርኛ አማርኛማ ጎበዝ በሚል ትንሽ ቃል አይገልጸውም። እውነት ሙሻ አይገልጸውም። ኮንጆ ይበቃል ጎበዝ ብቻ ነው።

ማሚ ምንድን ነው የምትይው? ከፍተኛ የመብት ጥሰትና ረገጣ እያካሄድሽ። በቃ ካልፈለገች አይምጣ ካለች አይምጣ አይደል? ለምን ይመጣል? ዛሬ ከሌለ በቃ ለና አሰቡኝ ማለት ነው እንዴ? እሄ ማሚ ምን እንደምትይ ሰማሽ? አለን እንጂ እናታችን አርለን እንጂ እንዴ በደብ ነው ምን ሰማሽ? ገል ባሹ ብልሹ ጉዳይ ኃላፊነት ያላት እሷ ናት። በቃ ያለ መፈለግ መብቷን ተጠቅማ ማባረር መብቷን አለ እኔ እሺ። እናት ደግሞ ያለ መፈለግ መብቷን በመፈለግ መብት ያጣፍቼ ባለመፈላለግ ትፈልገኛለች ተፈልገኛለች ወሰስ እዮ ማሚ እንዴት ነሚፈለሰፍ? ስሚ ብቻ ወይ ነፍስ ቀሽ ተፈላጊው፣ እስቲ አንተ ምን ነው የሚፈልገው ንገረኝ። በቃ አልፈልግህም ማለት እኮ እንዴ። ለምን ችክ ትላለህ? ብድገው ለምን ጭቀው በቃ እንደ ረጋበል እንደሱም ቢሆን ተረጋግተን በሰከነ መንፈስ ነው መነጋገር ያለብን። ታዩ ማሚ፣ አንቺ ታያቸው ይበቃል። ግን ከፍ እያልን ብንሄድ ጥሩ ነው። ሁልጊዜ ልጅነት። ሄሎ በለው እሺ። አቶ አሸናፊ ምከሩና ተቆጡን፣ ገስጹ። አባባ እስቲ ምከሩ። እንደዚህ ነው ሲያሰለቸኝ የነበረው እዛ ኪኪ ጋር እውቀቱ ምጥቀቱ ብልሃቱ ጭንቅላቱ እያለ ዲስኩሩን እየደሰኮረ ሲያሰለች፣ ማና ምን እንደማታውቅ ትሆናል። ኪኪ ጋር ነው ይቤ። እኔን እኮ የዩኒቨርሲቲ ደጅ ረግ ጭማቅ እንኳን አልመሰለውም። ትንሽ የጫት ሱስ አለበት፣ ቀስ እያለ ይተዋል። የመጠጥ የመጠጥ ሱስ ደግሞ ትንሽ ትንሽ አለችበት፣ እሷንም ቀስ እያልሽ ታስተቢያለሽ። ስለ ጭንቅላቱ ግን ዩኒቨርሲቲው እንኳን መስክሮለታል። ሳይንቲስት ነው፣ ኢንጂነር ነው። እንዴ እኔ እኮ የአራተኛ ዓመት የዩኒቨርሲቲ ተማሪ ነኝ። ይስ መንጣጠሩንከና ስለማን ነው እንዲህ የሚደሰኩረው? ቁጭ ብሎ ስለማን ነው እንዲህ የሚደሰኩረው? ስለአንተ። ወይኔ አፈውትቼ አንተን ውጣ ያልኩት። በቃ ችግሩ ምንድን ነው? ማፊ አሽ ጓደኛሽ አይደለ? አይደለም አልፈልገውም። ሌላ ጓደኛ ይዛለሁ። በቃ ከዛሬ ጀምሮ እዚህ ቤት እንዳትመጣ። እኔ እናንተ ተለያይተናል አልፈልግም። እሺ አብረን አለ ግን ቤተሰቦች እንጠይቃለሁ። ባንቺ ስላወቅኳቸው አብሬ ልተዋቸው አልችልም፣ እንጠይቃለሁ እነሱ። ብራዘር ይበቃል፣ ማሚ ማ የመጣው ጠይቃቸዋለሁ። ደውሉ ማ። እኔ እንደሌላው ሰው አልፈልግህም፣ አብረን አንሆንም ስለተባልኩኝ፣ ሳይክትሪክ አሲድ አለሆን አሲድ መድፋት አልፈልግም፣ እንደ ሌላ ወንድ ለውንቸር መምዘዝ አልፈልግም ማለት ነው። ሴት ልጅ ናት ያለመፈለግ መብቷን አክብሬ እሺ እላለሁ። ማሚ አንቺ ሴት ነሽ እናት ነሽ። እኔ ልሂድ ለማንኛውም ብለህ አጎንክ ማሚ ምን ማለትሽ ነው? ሀሳቡን

ማሚ ሙቼ ልጅ በስፋት መለያየት ሞት ነው አለ ዘፋኙ። ሆነ እንዴት እንደከበደ አየሽ፣ እከ እንዳታስወጣው